ሰላም ጤና ይስጥልኝ። የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬው ፕሮግራም የምነግራችሁ ማታ ማታ ስትተኙ ማር ተቀብታችሁ ብትተኙ የምታገኙትን ጥቅም ነው ምነግራችሁ። በነገራችን ላይ አሉ በርካታ በተለይ ሴቶች ላይ አስተውላለሁኝ ማርን ከተለያዩ ነገሮች ጋር እየለወሱ ለፊት መዋቢያነት መጠቀም አሁን አንዳንድ ሴቶች ማር በእርድ የሚቀበዋሉ ማር በቡና ማር በቀረፋ በተለያዩ ነገሮች ማርን የሚቀበዋሉ። ይሄ ነገር በነገራችን ላይ በጣም ለቆዳ የሚሰጠውም ትልቅ ጠቀሜታ አለው ከውበትም ጋር ተያይዞ ከጤናም ጋር ተያይዞ የራሱ ጠቀሜታ አለ። ስለዚህ በተለይ ዛሬ ማር ላይ ያተኩርና አሁን ማርን ስትመገቡ ሰውነታችሁ ከማር የሚያገኘው ነገር አለ ነገር ግን ከላይ ደግሞ ስትቀቡት ለቆዳችሁ የሚሰጠው ነገር አለ። በተለይ ወደ ሰባ ስምንት የሚደርሱ መሰረታዊ ጠቀሜታ አለው። ስለዚህ ማታ ስንተኛ ማር ተቀባብተን ብንተኛ ምንድን ነው እስቲ የምናገኘው ጠቀሜታ የሚለውን እነግራችኋለሁ ማለት ነው። አብራችሁኝ ቆዩ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ፣ ሸር እያደረጋችሁ ደግሞ ሌሎችም ጋር እንደዚሁ እንዲደርስና እንዲማሩበት እንድታጋሯቸው በክብር እየጠየኩ በቀጥታ ወደ ሀሳባችን እንግባ። የመጀመሪያው በተለይ አንደኛ ማወቅ ያለባችሁ ማር ማታ ተቀብቶ ማደር ለቆዳ ጤና በመሰረታዊነት ይረዳል። ይሄ ማለት ምንድን ነው? ለምሳሌ ባክቴሪያ በከፍተኛ ሁኔታ ከቆዳ ላይ እንዲቀንስ ያደርጋል። በተለይ በተለይ ይሄ ብጉር የሚያስቸግራቸው ሰዎች ይሄን ብትጠቀሙ መልካም ነው። አሁን ብጉር፣ እንደዚህ አይነት ነገር በቆዳ ላይ በዋናነት የሚከሰተው ይሄ በባክቴሪያ አማካኝነት ነው። የቆዳ ቀዳዳዎች በተለያየ መንገድ ሲደፈኑ እዛ ላይ ባክቴሪያ በቀላሉ ይራባል። ያኔ ለብጉር በቀላሉ እንድንጋለጥ ያደርጋል። ታዲያ ማታ ላይ ማር ብትቀባቡ ይሄ ከፊታችሁ ላይ ከቆዳችሁ ላይ ያሉ ባክቴሪያዎች በከፍተኛ ሁኔታ እየቀነሱ ይሄዳሉ። ቡግሮችም ካሉ ይሄ እየጠፋ እንዲሄድ ያደርጋል። በነገራችን ላይ የጸረ ባክቴሪያ ባህሪ ስላለው ነው። ማር በባህሪው በተፈጥሮ የጸረ ባክቴሪያነት ባህሪ ያለው ይሄ በተለይ የቆዳ ባክቴሪያዎችን የማስወገድ አቅሙ ትልቅ ነው። እሱ ብቻ ሳይሆን የቆዳ መቆጣትንም፣ እብጠቶችንም፣ እንደዚህ አይነት ነገሮችንም ማር መከላከል ይችላል። በቆዳችሁ ላይ የተለያዩ ማበጥ፣ እንደዚህ አይነት የተቆጣ ቆዳ ካላችሁ አሁን እዛ አካባቢ ማር ብትቀቡት የሀን መቆጣት፣ እብጠት፣ እንደዚህ አይነት ነገሮችን ያስወግዳል። ስለዚህ እንደ አጠቃላይ አንደኛ ማወቅ ያለባችሁ ከዚህ ከባክቴሪያ ጋር ተያይዞ ያለውን ጥቅሙን ነው። ሌላ የማር ሁለተኛ ትልቁ ጠቀሜታ የደረቀ ቆዳን የማለስለስ ባህሪው ነው። ይሄ በነገራችን ላይ ማር ከፍተኛ አንቲኦክሲደንት አለው። ይሄ በተለይ በተለይ ከዚህ ከቆዳ ድርቀት ጋር ተያይዞ ያለ ዕድሜ ከሚመጡ የእርጅና ምልክቶች ጋር ተያይዞ ከእንደዚህ አይነት ነገሮች ጋር በጣም ትልቅ ጠቀሜታ አለው። በዚህ በማር ውስጥ የምናገኘው አንቲኦክሲደንት በተለይ በተለይ ይሄ ቆዳችሁ ድርቅ የሚል አንዳንድ ጊዜ ነጭ መሆን ብሶም የመላላጥ እንዲህ ከድርቀት ጋር ተያይዞ ችግር ካለባችሁ ማር ብትቀባቡ ወደ ተፈጥሮዊ ቆዳ ከለሩ፣ ወዙ፣ ውበቱ እንዲመለስና ለስላሳ ወዛም ጥሩ ቆዳ እንዲኖር ያደርጋል። ያለ እድሜ የሚመጡ የእርጅና ምልክቶችንም እንደዚሁ ያስወግዳል። በተለይ ገና በወጣትነት እድሜያችሁ ፊታችሁ ግርጅፍ ያለ የትልቅ ሰው ፊት እንዳይሆን ውጥር ያለ ለስላሳ ይሄ የወጣት ውበት መልክ ይዛችሁ እንድትቆዩ ያደርጋል። ስለዚህ ከዚህ ጋር ከድርቀት ጋርና ይሄ ከእርጅና ጋር ተያይዞ ቆዳ ትልቅ ጥቅም እንዲያገኝ ማር ይረዳል። ሌላኛው የማር ከቆዳ ጋር ተያይዞ ማወቅ ያለባቸው አንድ ትልቅ ነገር ደግሞ ምንድን ነው፣ በፀሐይ ጨረር አማካኝነት የተጎዳ ቆዳ ወደ ተፈጥሯዊ ቦታው እንዲመለስ ያደርጋል። ይሄ በተለይ ፀሐይ ላይ የምትውሉ ሰዎች ስራችሁ በጣም ከዚህ ከፀሐይ ጨረር ጋር የሚያገናኛችሁ ሰዎች ቆዳችሁ በተደጋጋሚ ለፀሐይ ጨረር በሚጋለጥበት ጊዜ እየተጎዳ ይሄዳል። ተፈጥሯዊ ከለሩን፣ ውበቱን፣ ጤንነቱን እያጣ ይሄዳል። ታዲያ ለምሳሌ ቀን ፀሐይ ላይ ስትሰሩ ብትውሉ ማታ ወደ ቤት ስትገቡ ማር ተቀባብታችሁ ብትተኙ ይሄ በፀሐይ አማካኝነት እየተጎዳ የመጣውን ቆዳ ወደ ተፈጥሯዊ ውበቱ፣ ወደ ተፈጥሯዊ ከለሩ ጤንነቱ እየተመለሰ እንዲሄድ ያደርጋል። ስለዚህ ከዚህ ከፀሐይ ጨረር ጋር ተያይዞ ለሚጎዳ ቆዳም ማር በጣም ጥሩ ነው። ሌላ ከቆዳ ጋር ተያይዞ የሚፈጠሩ ህመሞች ለምሳሌ ችፌ ችፌን በነገራችን ላይ ማር በጣም በከፍተኛ ሁኔታ ይከላከላል ይሄ በሁለት አይነት መንገድ አንደኛ ሲጀመር ለችፌ እንዳትጋለጡ ያደርጋል ማር በኖርማል ጊዜ ብትቀባቡ ችፌ ደግሞ ካለባችሁ ማር የማጥፋት አቅሙ በጣም ከፍተኛ ነው ስለዚህ እንዲህ ከቆዳ ላይ ከሚወጡ ህመሞች ከችፌ ጋር ተያይዞ በጣም ፈውስ ይሆናል እሱ ብቻ ሳይሆን ይሄ ሽፍታ መበለዝ ይሄ ቆዳችን ላይ የሚፈጠሩ አይነት ችግሮችን ማር በከፍተኛ ሁኔታ ይከላከላል። ይሄ የቆዳ መቆጣትን የማዳን ባህሪ ስላለው ቅድም እንዳልኳችሁ ቆዳችሁ በሚቆጣበት ጊዜ የተለያዩ ችግሮች ውስጥ በሚገባበት ጊዜ እንግዲህ ማበጥ ይኖራል፣ መበለዝ ይኖራል። እንዲ እንዲህ አይነት ተያይዘው የሚመጡ ነገሮች አሉ። ታዲያ ይሄ የቆዳ መቆጣትን የቆዳ ባክቴሪያን እንዲህ አይነት ነገሮችን ሲያስወግድ ተያይዞ ይሄ በፊታችሁ ላይ የወጡ ቡግር፣ ሽፍታ፣ መበለዝ፣ እብጠቶች እንዲህ እንዲህ አይነት ነገሮች እየቀነሱ ይሄዳሉ ማለት ነው። ስለዚህ በዋናነት ማወቅ ያለባችሁ ማር የልጅነት ገጽታችሁን እንድትላበሱ የወጣትነት ውበታችሁን፣ ቆዳችሁን፣ መልካችሁን ይዛችሁ እንድትቆዩ እጅግ በጣም ትልቅ ጠቀሜታ አለው። ይሄ እዚህ ጋር ማወቅ ያለባችሁ በተለይ ብዙ ሰዎች አሁን በተለይ ሴቶች የተለያዩ በፋብሪካ ተቀነባብረው የሚወጡ የፊት መዋቢያዎችን የቆዳ ማለስለሻዎችን እንደዚህ አይነት ነገሮችን የምትጠቀሙ ሰዎች አላችሁ። እኔ የምመክራችሁ ከፋብሪካ በተለያየ ኬሚካል በተለያየ ነገር ተቀነባብረው ከሚወጡ ምርቶች ይልቅ እንደዚህ አይነት ተፈጥሮዊ በሆኑ ነገሮች ጤንነታችሁንም ውበታችሁንም ለመጠበቅ ብትሞክሩ እጅግ በጣም ጥሩ ነው ማር። አሁን በተለይ እዚህ ጋር ጥንቃቄዎች ማድረግ አለባችሁ። አሁን ማር ስትጠቀሙ ኦርጋኒክ ማር መሆን መቻል አለበት። አንዳንዴ የተለያየ ነገር የተደባለቀበት ከሆነ እሱ በራሱ ለሌላ የጤና ጉዳት ሊዳርጋችሁ ይችላል። ነገር ግን ኦርጋኒክ ማር ምንም አይነት ነገር ያልገባበት ንጹሕ ማር ነው መጠቀም ያለባችሁ። ከዛ ውጪ ደግሞ ማወቅ ያለባችሁ የዚህ የአንቲኦክሲደንት መጠኑን ለመጨመር በተለያዩ ነገሮች ብትጠቀሙት፣ ለምሳሌ ባዶ ማር ብቻውን መጠቀም ትችላላችሁ። ብቻውን ደግሞ ከምትጠቀሙ ለምሳሌ ከቀረፋ ዱቄት ጋር ብታደርጉ አንድ ላይ ማርን ከቀረፋ ዱቄት ጋር ለውሳችሁ አንድ ላይ መጠቀም፣ ወይ ደግሞ ከእርድ ዱቄት ጋር አንድ ላይ መጠቀም የእርድ ዱቄት ከማር ጋር ለውሳችሁ መጠቀም እንደዚህ አይነት ነገር ብታደርጉ ይበልጥ የዚህ የአንቲኦክሲደንት ባህሪነቱን ከፍ ስለሚያደርገው ከላይ ያየናቸውን ጠቀሜታዎች በቀላሉ እንድታገኙ ያደርጋል። ከዛ ውጭ ማወቅ ያለባችሁ መጀመሪያ ፊታችሁን በደንብ ባርጋችሁ መታጠብ መቻል አለባችሁ። ከዛ ውጭ ደግሞ ለምሳሌ ጸጉር ጺም፣ ቅንድብ እንዲህ አይነት ነገሮችን እንዳይያያዝ ባታስነኩት ጥሩ ነው። አሁን ስትቀቡ ጸጉራችሁ እንዳይነካ ጺማችሁ፣ ወንዶች ወንዶች ያው ጺም ወንዶች ላይ ስለሆነ ወንዶች ይህን ነገር ከተጠቀማችሁ ጺማችሁን እንዳይነካ ማድረግ፣ ሴቶች ደግሞ ቅንድብ እንዲህ እንዲህ አይነት ቦታዎች እንዳይጠባበቅ እንዳይዝባችሁ ባታስነኩ መልካም ነው። ኖርማል ቆዳችሁን ብቻ ብትቀቡት ከላይ ያየናቸውን እጅግ በጣም ጤናማና አስፈላጊ የሆኑ ጥቅሞችን ማግኘት ትችላላችሁ ማለት ነው። ዶክተር ዮናስ ነበርኩ ን ሀሳብ ላይ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሲሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ሌላ ጠቃሚና አስተማሪ ሀሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ